እኔ ከእሱ ጋር ጓደኛ መሆን ፈልጋለሁ፣ ፍቅረኛ ባለሆን። ምክንያቱም እሱን የመሰለ ሰው ከጎኑ ማጣት አልፈልግም። እና ለሱ ያለኝ ስሜት ምንም ምንም አይነት ስሜት የለኝም ማለት አልችልም። ለሱ ግን ያንን ስሜት መደበቅ አለብኝ የግድ። እኔ እና እሱ ግንኙነት ማይሆን ከሆነ መለያየት ሞት ነው። አንቺን ደስታና ዓለም ማየት አለብኝ። ና ልጅ ጥሩ ነው እና እንዴት ነው፣ ከአሁን ቀደምም ያው ጠይቀሽው ነበር፣ ጠይቀንም ነበር። ስራ መሰለኝ በኋላ ነው፣ ከዛ ነው ምንም ነገር እንደማይሆን ነግሮናል። ይጠላል ስለዚህ ምንድነው እንግዲህ ሁልጊዜ እያንችንን ደግሞ ሰዓትና እድሜ ማቃጠል ተገቢ አይደለም። እሳቱ አግብተሽ ተጋርጅሽ ፈተና የበዛበት ፍቅር ወይም ትዳር ይጠነክራል ይባላል። እውነት ነው፣ እውነት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናቸው ውድ ቤተሰቦች? እንግዲህ ዛሬ ፍቅር እኔ ፍቅር የእውነት እንደው በጣም ግርም የእውነት ጥሩ አደለም፣ የምታደርገው ነገር ግፍ ነው። እንዴ ፉፉን እኮ አሰቃየሽው። አንድ ጊዜ ስትፈልጊ ጥለሽው ትሄጃለች፣ ስትፈለጊ አሁን ደግሞ ፈቴ ስለወደደችው ሂድ፣ ትስማማላችሁ፣ እንደዚህ ትሆናላችሁ፣ እንደዚህ ጥሩ ጥንዶች ይወጣችኋል፣ እሳውን ቢያስቀና ምናምን ምን ማለት ነው? እንዴት ነው የምትወጁውን ሰው አሳልፈሽ የምትሰጪው? ሲቀጥል ደግሞ ፈቲ ለራሱ እኔ እሱን ከጎኔ ማጣት አልፈልግም። እንደ ፍቅር እንኳ አብረን መቀጠል ባንችል፣ እንደ ጓደኛ ከጎኔ ላጠው አልፈልግም፣ ግን ስሜት አለኝ ለሱ እያለችሽ ነው። ትወደዋለች፣ ታፈቅረዋለች። እዚህ ጋ ግን አንቺ እንደ ማባበል እያደረግሽ ነው። ምን ሆነሻል? ጓደኛሽ ጎናት አይደል? እንደ ሁለታቸው ጓደኞችሽ ናቸው። ልክ ለአንቺ እንደሚያስቡልሽ አንቺም ደግሞ ለእነሱ ማሰብ አለብሽ። እንደዚህ ማድረግ የለብሽም አይታችሁ ከሆነ አብዛኞቻቸው ጓደኞች አሁን ላይ በተለይ እንደዚህ በፍቅረኛ በባል ምናምን ብዙ ጓደኞች ብዙ ነገር እያደረጉ ነው። እንደ ትምህርትም ማምጣታችሁ ሰዎችን ለማስተማር ነው፣ ድራማ ነው ወይንስ ምንድን ነው? እርግጥ ነው ይሄ ነገር በተደጋጋሚ የምናየው የምንሰማው ነገር ጓደኛዋ የጓደኛዋን ባል የምትቀማበት፣ ጓደኛዋ የጓደኛዋን ፍቅረኛ የምትቀማበት ጊዜ ላይ ነው ያለ ነው። ግን ይህንን ነገር ፈቴ ደግሞ እያደረግሽ ነው ያለው ስለዚህ ልክ አይደለሽም፣ እንዴ ላንች ብለው እነዚህ ልጆች መለያየት የለባቸውም። በቃ ውጭ ከመካከላቸው ፍቅር ወዳሉ አፈቅረዋለሁ እያለችሽ ነው እሷ። የአንችን ስሜት እንደተረዳችልሽ አንቺ ደግሞ የእሷን ስሜት መረዳት አለብሽ። በግልጽ አማርኛ ነው እየነገረችሻ አለው ና የእውነት እኔ ይሄን ነገር ካንቺ አልጠብቅም። እንዴ አንቺ አሁን ባላተሽ ነው ጓደኛሽ ምንድነው የሚባለው፣ አላቅም ምን እንደሆኑ ግን ፉፉ ላይ እንደዚህ የምትሆኝ ባላተሽ ነው? እውነት የምትወጂው ወንዳተሽ ነው? የሚወድሽ ወንዳተሽ ነው? ወይንስ ምንድን ነው? ወይንስ ፕራንክ ነው? ድራማ ነው? አልገባኝም። እና ፍቅር ደግሞ መታረም አለብሽ። ለአንዴም ለሁለቴም ፉፉን እየገፋሽ ነው እንዴ? አንቺስ ስትፈልጊ ትሄጃለሽ ስተሽው ማለት ነው፣ ስትፈልጊ ደግሞ እንደዚህ ሌላ ሴት ተወዳላ አፈቅራለሁ ካለች ድጋሜ ሌላም ቀን አሳልፈሽ ልትሰጭው ነው። ምን ማለት ነው የምትወጂውን ሰው እንዴ እንደም እኔ ፈቲያን ፈቲን በጣም ብዙ ነገር ነበር የጠበኩሽ። እንዴት እንደዚህ እታያለሽ ምናምን አይነት ነገር እኔ ላንች እንደዚህ ነኝ ወይ? ደግሞ ፉፉን መጀመሪያ በስነ ስርዓት ቁጭ አድርጋችሁ አንቺ ሳትሆኚ ፈቴ ነበረች ማናገር ያለባት አንቺ ፊት ለፊት ለዛውን ፍጥጥ ብለች፣ በቃ እሷን እንደዚህ ምናምን ተረዳት። ጥሩ ጥንዶች ትወጣችኋል። አብራችሁ ፎኑ እሷ ላአንተ ስሜት አላት አይባልም። የምትወጁን ወንድ በዛ ልክ መግፋትም እንዴ ልጁ እኮ ጨለለ ቀጨጨ ታይ እና፣ ጥሩ አይደለም የምታደርጉ ነገር ማለት ነው። ሲቀጥል ኤክሮ ኤክሮ፣ እንግዲህ እኔ እውነት ለመናገር የእነ ኤክራው ነገር ምንም የሚያዝ የሚጨበጥ ነገር አይደለም። የምታወሩት ነገር እውነት ነው የሚልሽ አሁን አባትሽ እዚጋ እንደተናገሩት ከሆነ ኢሳም ከአስር ከአሁን በፊት አናግረ ነው። ከአስር ዓመት በኋላ ብሏል፣ ማገባ ከአስር ዓመት በኋላ ብሏል። እና በጣም ቀልድ ያበዛል ምናምን እያሉ ነበር። ና እናንተ ደግሞ ከአሁን በፊት ስትመጡ ምንድን ነበር ያላችሁት? ምንም እንደዚህ አይነት ነገር አውርተን አናቅም። አሁን እኮ ምንድን ግራ አጋባችሁን እኮ እስከዛሬ ድረስ ምንም እንደዚህ አይነት ነገር አውርተንም አስበንም ምንም ምንም ነገር አናቅም ነበር ያላችሁት። አባቶች ደግሞ ከአሁን በፊት ጠይቀ ነው። ከአስር አመት በኋላ ነው ማገባው፣ አሁን ትዳር በጭራሽ ማሰብ አልፈልግም አይነት ነገር እንደመለሰላቸው ነበረ ሲናገረ ያለ። ስለዚህ እዚህ ጋ አሁን ይመስለኛል። ኤክሩ እስከዛሬ ድረስ በነገራችን ላይ አሁን አንቺ ሰው እንዲረዳሽ ነው እያደረግሻለሽው እንጂ ለኢሳም ለኢሳም ትክክለኛ የእውነተኛ ፍቅርሽን ወይ ደግሞ እንደምትወቹ እንደምታፈቅዱ ሲጀመር አፈቅራለሁ ብለሽ አታውቂም። ወዳለሁ እንጂ ማለት ነው እና እሱን የእውነት መግባት ብትፈልግ ኖሮ አፈቅራለሁ ትይው ነበረ። ዝሮ ውዳለች፣ ችግር የለው ውዴታን ፍቅርም ያው ነው። ዝሮ ግን እዚህ ጋር አሁን አንቺ አባትሽን ለማሳመን የሄድሽበትን መንገድ አላየንም። ለማሳመን አይደለም ለእንትን አይደለ እንዲረዱ ለማድረግ የሄድበት መንገድ የለም። እዚህ ቪዲዮ ላይ ለራሱ ምንድን ነበረ ስት ነበረው ኢሳም ከረፈደ መጣ እስከ ዛሬ ድረስ ያው ምናምን ምናምን እያልሽ ስትይ፣ እሱም ያው እሳቸውም እንደዛ ነበር ሲሉ የነበረውና ጊዜ ተቃጥሏል። እንደገና ደግሞ እሱም ለያኛው ልጅ ብዙ ነገር አድርጎልሃል ያም ነገር እኔ ወደ እሱ እንዳመዝን አደረገ ብለሽ ያኔ እሱን ያንኛውን ከኢሳም ውጭ ያንኛውን እንደምትወጩ ነው እየነገርሻለሽ፣ እንጂ አባዬ ተረዳኝ እኔ መወደው ማፈቅረው ኢሳምን ነው ብትረዳ ደስ ይለኛል ነበር ማለት ያለብሽ። አሁን እዚ ጋ እንደው ካመጣሻቸው እናውራበት ብለን ነው። አሁን እዚ ጋ እኛ ምን እንድንረዳሽ ነው? ሰው እንዲረዳኝ ነው ብለሽ ያመጣሽውን ነገር እንደዚህ፣ ያደረግላትም መኪና ስለገዛላት ነው ስለሚሉ ነው ሰዎች አልሽ የሰውየ ሎታ አያዝሽ በቃ መኪናው መመለስ ትችያለሽ። ከፈለገ አስፈላጊ ከሆነ ማለት ነው። ካልፈለግም ደግሞ ስጡታ ነው፣ ኖርማል ነው። ግን አሁን እዚህ ጋ በርግጥ በእርግጥ ኢሳም ይሄንን ቪዲዮ ያየዋል ብዬ አስባለሁ። አየሻ ስለዚህ ሰዎች አንችን እንዳይወቅሱሽ እና ሰዎች እንዲረዱሽ እና ደግሞ የአባትሽ ምርጫ አምነሽ ነው የተቀበልሽው እንጂ ለኢሳም ምንም ቦታ እንዳለሽ ምንም ስትገልጭላቸው ወይም ደግሞ ስትናገሪ አላየውም እና በጣም ነው ግራ የገባይ ዝሮዝሮ ምንም ምናቸውም እየተያዘኝ አደለም። ሲቀጥል የሆነት አንቺ ዛም ብትጩ ማሳመን ትቻለሽ፣ አባትሽ ያምናሉ። ሲቀጥል ደግሞ አባትሽ መረዳት ያለባቸው አብረሽ የምትጁ ያለች ኦኬ ባለ እንደሆነ ከአሁን በፊትም ተናግረሻል። አባትሽም ደግሞ ብዙ ነገር አድርጎልኝ ያልቁም ነገረኛ ነው። በጣም ለትዳርን የሚፈልግ ልጅ ነው አሉ። ኦኬ ግን አሁን እዚህ ጋር ኢሳምም ትዳር ይፈልጋል። የዛሬ ሁለት ዓመት ሶስት ዓመት አካባቢ ምንም ስለሌላችሁ ስራ ምናምን አስፈልጎት ይሆናል ራሴን ሳልችል ብሎ ይሆናል ያንን ነገር የተናገረው። በአሁኑ ሰዓት ግን ይሄኛውም ላግባሽ ነው የሚለው ይሄኛው ኢሳምም ደግሞ ላግባሽ ነው የሚለው እንጂ ሁለት ዓመት ሶስት ዓመት ቀናት ልጠብቅ ምናምን አላለም። ሽማግሌ ለላክ ለአግባሽ እምትወጪ ከሆነ አባትሽን አሳምኝ ነው እያለ ያለው አይደለ? ሳ ስለዚህ አባትሽን ማሳመን አለብሽ፣ የእውነት እምትወጪ ከሆነ ግን፣ እኔ እንደተረዳሁት ከሆነ እያሳመንሽም አይደለም። አላቅም፣ ምን እየሆንሽ ነው ማለት አልተጨበጠልኝም። ምንም አልተዋጠልኝም፣ አልተጨበጠልኝም፣ ምን እያደረግሽ እንደሆነ። ስለዚህ አባትሽም ደግሞ መረዳት ያለባቸው እዚህ ጋር ማግባትሽን ከሆነ የሚፈልጉት የምትወጂውን እዚሁ ሀገርሽ ላይ ብታገቢ፣ እንደውም እኮ አሁን ይሄ ልጅ ከሀገር ይዞች ነው የሚወጣው። ከቤተሰብ ርቀሽ ነው የምትሄጂው። ነገ ጧት ምን እንደሚያጋጥም አያቆም። ብዙ ነገሮች አሉ። ናፍቆትም ለራሱ ትልቅ ፈተና ትልቅ ስቃይ ነው፣ ልጅ ከቤተሰብ ተለይታ ስትሄድ ምናምን። ያንን ነገር የእውነት አባትሽ ያንን ነገር አላዩትም፣ አልተረዱትም በመጀመሪያ ርቀሽ መሄድሽን እየተረዱት አይደለም። በዚሁ ሀገርሽ ላይ ብትሆኚ አባትሽን ማግኘት ትችያለሽ፣ ብዙ ነገር ማድረግ ትችላለሽ። ኢሳምን ብታገብ ዚሁ ማለት ነው፣ ያኛውን አግብተሽ ከቤተሰቦችሽም ከሀገር ውጭም ከምትወጪ ማለት ነው። በቃ አሁን ያለበት ጥሩ ላይ ነው፣ አልሐምዱሊላ። የእውነት የምትወጩ ከሆነ አንቺን ማስተዳደር የሚያቅተው ልጅ አይደለም አይደለም። መጓጓዣ አላችሁ ቤት ነው። አብራችሁ ጀምራችኋል፣ እየሰራችሁ ትጨርሱ ታላችሁ። ኢንሻላ ይሳካል። ግን አሁን እዚህ ጋ እኔ ነገሩ አልተዋጠልኝም። ያልተዋጠልኝ ምክንያት ምንድን ነው? እዚህ ጋ ለድራማ ነው እየመሰለኝ ያለው። ለምን ድራማ ነው እንዳልኩ ብነግርሽ፣ በተደጋጋሚ ተመሳሳይ አይነት ነገር ነው የምትናገሩትም የምታመጡትም ወደኛ። ሲቀጥል ደግሞ አንቺ እያደረግሽ ያለሽው? ሚዛንሽን ወደ ዛኛው ነው፣ ያኛውን ከወደሽ በቃ ወደዋለሁ እሱ ነው የተሻለው እሱ ነው የሚበልጠው ካልሽ አበቃ፣ አባትሽንና ልብሽን ተከተይ። እዚህ ጋር ያኔ የኦዲንስም ሰው እንዲረዳይ ምናምን የሚባል ነገር የለም ያንችን ህይወት ኦዲንስ አይኖረልሽም። አሁን እኛ እዚህ ጋር ምን ብለን እንፍረት